ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልቶኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት ዓለም። ሰሞኑን እንግዲህ ሜላት እንግዲህ የሩታየ እህት ጥሩ ጥሩ እንትኖችን እየሰራች ነው። ምክንያቱም መሆን ያለበትን ነገር ወደ ኋላ ብለን በኋላ ስር ከሰደደ በኋላ ወይኔ እንዲህ ባልኩ ከምንል ከስሩ መቅጨት በጣም ጥሩ ነገር ነው እና ሜልዬ፣ ጥሩ ነገር እያደረግሽ ነው ልልሽ እወዳለሁ። በዚህ አጋጣሚ ውድ ቤተሰቦቼ፣ ሰላምታን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ በላይክ በሼር እላችኋለሁኝ። እና እስኪ እናንተም ሀሳብ አስተያየታችሁን አሳውቁኝ ማለት ነው። እኔ ትክክል ነሽ እያልኩኝ ነው። ምክንያቱም እኔ ከዚህ በፊትም በግልጽም ሆነ በተዘዋዋሪ እያልኩት ያለሁት ነገር ነው። ምክንያቱም እነሱ አሁን ላይ ታዋቂ ሆነዋል። ማንኛውም ነገር ብለው ቢሰሩ ቪዲዮ ወዲያው ነው እይታ የሚያገኝላቸው። ምክንያቱም እንደኛ ስላልሆኑ ማለት ነው እና የአብርሽን ትዳር ለመበተን የአብርሽን ትዳር ሳይበጠበጥበት እሷን እውቅና ያለው ሰው ለማድረግ በጣም ለሱ በጣም ቀላል ነገር ነው ማለት ነው። ግን እነሱ እየሄዱበት ያሉት አካሄድ በጣም የሚያስጠላ ነበረ ማለት ነው እና አሁን ግን እንሻላ የሚስተካከል ይመስለኛል። ምክንያቱም በአጭሩ ከተቀጨ ነገሩ በዚሁ ካልቀጠሉበት የሚሻል ይመስለኛል፣ ነገሮች የሚስተካከሉ ይመስለኛል። እና ለእውቅና ብለሽ የሰው ትዳር አታፍርሽ ያለችው ነገር ሜሉ በጣም ትክክል ነው ብዬ ነው ማስበው። ምክንያቱም ታዋቂ ለመሆን ይህን ያህል ርቀት መሄድ አይጠበቅባቸውም። የሰው ህይወት፣ የሰው ትዳር መበተን አይጠበቅባቸውም ማለት ነው። ምንም አይነት ፕራንክ፣ ምን ምንም የሚበሉት ሰርተው እንትን ቢሉ እይታ ይኖራቸዋል ማለት ነው። ይህን ያህል መጨነቅ አይጠበቅባቸውም ይብላለኛ እንጂ ማለት ነው። እና በእርግጥ አሁን ላይ ዩቱበሮች በጣም ብዙ እየተበላሹ ያሉ አሉ። እውነት እያስመሰሉ ውሸትን እንትን እያሉልና እና ብዙዎቹ የትኛው እውነት ነው የትኛው ውሸት ነው ብለን መለየት እስከሚያቅተን ድረስ ማለት ነው። እና እኔ እንጃ እንግዲህ ይህም ነገር ሐቅ ነው እውነት ነው ብለን... አምነን ከታተል ያለን ሰዎች መጨረሻችሁን እንደው ብታሳውቁን እላለሁኝ ማለት ነው። ምክንያቱም እኛ በጣም ነው የምንጨናነቀው፣ ስትጋቡ ጀምሮ ቤተሰብ ሁነን ወታዬ ነብሰ ጡር ሁና ጀምሮ ወላጅ በሰላም እያለን እየመረቅን ለዚህ አድርሰን የሆነ ውሸት ነገር ደግሞ ብናይባችሁ በጣም ነው የምናዝንባችሁ ማለት ነው። ስለዚህ ቶሎ ብላችሁ ይህንን ነገር አስተካክላችሁ ለእኛም መልስ እንድትሰጡን እንፈልጋለን ማለት ነው። ቤተሰቦቼ፣ እናንተስ ምን ትላላችሁ? ሰላማችሁ ስት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደሰው